ዛሬ የምናየው ሹሩጡ ላኢላሃ ኢላላህ የሚለውን ነው። ሹሩጥ መስፈርት ማለት ነው። ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም የምትለዋ ታላቋ ቃል ለእሷ መስፈርቶች አሏት። እንግዲህ አገራችን ላይ አብዛኛው ሰው አንድ ሺ ላኢላሃ ኢላላህ እኮ እገሌ ይላሉ፣ ኃይለኛ ዛኪር ናቸው እኮ ምናምን ይባላል። ጥያቄው ሲመጣ ይሄን ላኢላሃ ኢላላህ የሚያፈርስ ተግባር ደግሞ ይሰራሉ። ነቢዩ ሆይ ድረሱልኝ፣ ልጅ ስጡኝ እንዲያርጉልኝ ወልዮቹ ሆይ እንዲበሉልኝ እንዲበሉልኝ እያሉ ማለት ነው። ስለዚህ ቁርአን በአረብኛ ቋንቋ ነው የወረደው፣ በአማርኛ ቋንቋ አልወረደም፣ ለህዝባችን ማለት ነው። ኦሮሞ የሆኑ ሰዎች በኦሮሚኛ ህዝባቸውን ሌት ተቀለፍተው ተቀለፍተው ስለዚህ ላኢላሃ ኢላላህ ሊያስተምሩ ጉራጌው፣ በጉራግኛ ስልጤው በስልጥኛ አማራው በአማርኛ ለህዝቡ በሚገባው መልክ ይህ መልእክት ከምንም አርዕስት በፊት ሊብራራለት ይገባል፣ የተበላሸ እምነቱን ያስተካከል ዘንድ። እምነት ደግሞ ወይም ተግባራት በጠቅላላ ሊስተካከሉ የሚችሉት የመጀመሪያው መሠረት እቺ ላኢላሃ ኢላላህ የምትባለዋ ስትስተካከል ነውና ማለት ነው። ለእሷ መስፈርቶች አሏት። የዛሬዋ አርዕስታችን እሱን ማየት ይሆናል ማለት ነው። ወቀድ ዘከረ ልዑለማኡ ወቀድ በእርግጥ ዘከር ጠቅሰዋል። ዑለማኡ የእስልምና አዋቂያን እኮ

ኢላ ኢደጅተማዓት ተሰብስበው ቢሆን እንጂ ሰባቱም መስፈርቶች ተገኝተው ቢሆን እንጂ። ወስተክመለሃል ዓብዱ አንድ ባርያም በሟላት ጊዜ ቢሆን እንጂ። ወቀድ ጀማዐሃ በርግጥ እኮ ሰብስበዋታል። ማን እነዚህ ዑለማዎች ማለት ነው። ባዕዱሁም ከፊሎቹ ፊ ቀውሊሂ በዚህ ንግግራቸው አሁን እዚ ጋ መለያመጡ ነው ሼክ ወቀድ ጀማዐሃ በርግጥ እኮ ሰብስበዋታል

ሶስተኛ መስፈርቷ ደግሞ ይሄ ነው። ወስድቁክ እውነተኝነትህ እኮ ነው። ማዕመሐበቲን ከመውደድህ ጋር ወንቂያድን መጎተት እኮ ነው፣ ደግሞ ለሷ እሷ ለምታስፈርደው ጠቅላላ እኮ መጎተት ነው። ወልቀቡሊልሃ እሷንም ደግሞ መቀበል ነው። እንግዲህ ይሄ ባጭሩ ሰባቱ ስንኞች በዚህ መንገድ ይተጠቀሱበታለ ማለት ነው። ወቃል ሸይኹ ሓፊዙን ሓፊዝ የተባሉት ሸይኽ ደግሞ ረሂመሁሙላሁ ተዓላ አላህ ይዘንላቸውና፣ ፊሱለም ሱለም የሚባለው ኪታባቸው ላይ በዚህ መንገድ ደግሞ ያስቀመጡ ስለ ሰባቱ መስፈርቶች ማለት ነው። መንቃለሃ የተናገራት ሰው ሙዕተቂደን፣ ያመነባት ሆኖ ምኗን፣ ማዕናሃ ትርጉሟን ያመነባት ሆኖ የተናገራት ሰው ወካነ ዓሚለን የሰራባትም ሰው ቢሙቅተዶሃ፣ ላኢላሃ ኢላላህ በምታስፈረደው ነገር የሰራባትም ሰው

ዋሃደት ኢለይህ እሷ የጠቆመችበት የሆነው የመራቸው የሆነው ትርጉም እኮ አለይሰ ቢልሐቂ ኢላሁን ዮዕበዱ አለይሰ የለም እኮ ቢልሐቂ ኢላሁን ዮዕበዱ በእውነት የሚመለክ አምላክ እኮ የለም፣ ኢለል ኢላሁ ቢሆን እንጂ፣ እሱ ሲቀር እንጂ፣ አምላካችን ሲቀር እንጂ፣ አልዋሒዱ አንድ የሆነ ብቸኛ የሆነ አልሙተፈሪዱ የተነጠለ የሆነ በምን

በማስተናበር የተነጠለ ቢሆን እንጂ ወመን ዩደብሩ ልአምር ፈሰየቁሉን አላህ ነገር አለሙን ሁሉም ያስተናብረው ማን ነው? አላህ ነው ይላሉ እንዳለው ማለት ነው። ጀለ የላቀ የሆነ ዓኒ ሸሪኪ ከአጋር የላቀ የጠራ እኮ ነው፣ አጋር የለውም። ወነዲሪ ከአምሳያም ከቢጤም እኮ የጠራ ነው። ወቢሽሩጢን በመስፈርቶች እኮ ሰብዐቲን ሰባት በሆኑ መስፈርቶች እኮ ቀጥቆይደት

መውደድ እኮ ነው ደግሞ፣ ወፈቀከላሁ አላህ ይግጠምህና፣ ሊመ ሐባህ እሱ ለሚወደው ነገር አላህ ይግጠምህና። ስለዚህ እነዚህ ሰባት መስፈርቶች በዝርዝር ሊታወቁ ይገባል። አሁን ስምስማቸው ብቻ ነው የመጣው። ምን ይመስል፣ ዕውቀት፣ እርግጠኝነት፣ መቀበል፣ መጎተት፣ እውነተኝነት፣ ኢኽላስ፣ መውደድ። እነዚህ ሰባቱ ምን መደረግ አለባቸው? እያንዳንዳቸው ሊታዩ ይገባል። ቃለ ሼኽ ሙሐመድ ሰዒድ ረስላን ሐፊዘሁላህ እንዲህ ሲሉ ቀጠሉ፣ ወአመ ተፍሲሉ ዝርዝራቸውማ፣ ትልከ ሽሩጥ የነዚህ ሰባት መስፈርቶች ዝርዝራቸውማ አሉ። ፈአወሉሃ የመጀመሪያው አልዕልሙ እውቀት፣ ቢላ ኢላሃ ኢላላህ በላ ኢላሃ ኢላላህ እሷን አስመልክቶ ዕውቀት ያስፈልጋል። ምንን አስመልክቶ ቢማዕናሃ፣ ትርጉሟን በማወቅ ነፍየን ውድቅ ምታደርገውን

በምታስፈርደው ዛሊከ ልዕልም ይህ እውቀት በሚያስፈርደው የሰራ ሰው እኮ ፈሁወ አሊሙን ቢማዕና ላኢላሃ ኢላላህ፣ ፈሁወ አሊሙን እሱ እኮ አዋቂ ነው፣ ቢማዕና በትርጉሙ ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም በምትለዋ ቃል እኮ ይህ ግለሰብ አዋቂ ነው። አንዷን መስፈርት አስገኝተዋልና አምልኮን በጠቅላላ ለአላህ እንደሚሰጥ በብቸኝነት ያለምንም አጋር ከአላህ ውጭ ላሉ አካላት በጠቅላላ ሚሰጠው አምልኮ ውድቅ ነው ያለ ሰውና ይህ ዕውቀት በሚያስፈርደው ነገር በጠቅላላ የሰራ ሰው ምንድነው ማለት ነው ላኢላሃ ኢለላህን በእውቀት ይዟታል ማለት ነው። ወድዱ አልዒልም ድድ ማለት ተቃራኒ ማለት ነው። ወድዱ አልዒልም የእውቀት ተቃራኒው ኮ አልጀህል መሃይምነት ነው ነው። ቢሐይቱ ላያዕለም ሰውየው በማያቅበት ሁኔታ ሲሆን ውጁበ ግዴታ መሆኑን ኢፍራድ ኢላሂ አላህም መነጠል ቢልዒባዳ በአምልኮ በአምልኮ አላህም መነጠል ግዴታ ነው ሚለውን ካላወቀ ይህ ሰው መሃይም ነው። በሌራ አሬ ልቁንም ያምናል። ጀዋዘ ይፈቀዳል ይላል። ዒባደቲ ኸይር ኢላህ ከአላህ ውጭ ያሉ አካላትን ማምለክ ይቻላል ይላል። ማአላህ አላህንም እያመለኩ? ከአላህ ውጭ ያሉ አካላትንም ማምለክ ይቻላል ሁሉ ይላል። ነገር ግን እንደዛ አይደለም። ቃለ ተዓላ ከፍ ያለው አላሁ ስብሓነው ተዓላ እንዲህ አለ፣ ፈዕለም እወቅ፣ ምንን እወቅ? አነሁ ነገሩ እኮ ላ ኢላሃ ኢላ ላህ፣ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። አምልኮ ሊሰጥ የሚገባው በሐቅ ሊመለክ ለሚገባው ለብቸኛ ለሆነው አጋር ለሌለው አላህ ብቻና ብቻ ነው። ፈአወሉ ሹሩጥ ላኢላሃ ኢላላህ የመጀመሪያው የላኢላሃ ኢላላህ መስፈርት እኮ አልዒልሙ እውቀት እኮ ነው። ቢማዕናሃ ትርጉሟን በማወቅ ነፍየን ወኢስባተን፣ ውድቅ የምታደርገውንም ነገር የምታረጋግጠውንም ነገር ወማ ወማተስተልዚሙሁ የምታስይዘው የሆነውን ነገር ሚንል ዓመል ከሥራ በኩል የምታስይዘው የሆነውን ነገር ምን ማድረግ ነው?

አይዙም እኮ አለዲነ የደኡነ ሚን ዱኒህ ከአላህ ውጭ የሚማጸኗቸው የሚጠሯቸው የሚያመልኳቸው አካላት እኮ አሽፋአተ ምልጃን እኮ አይመልኩም አይዙም። ምክንያቱም ቁል ሊላሂ ሽፋአቱ ጀሚአ ምልጃ የተባለች በጠቅላላ የአላህ ናት ስለተባለ ማለት ነው። ኢላ መን ሸሂደ ብልሐቅ ያ በእውነት የመሰከረው ሲቀር ኢላ ሲቀር። እንጂ መን ሸሂደ ብልሐቅ በእውነት የመሰከረው ሲቀር ማብራሪያውም ይኸው አይ ማለትም ሸሂደ መሰከረ ቤላ ኢላሃ ኢለ እላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም በሚለው እኮ የመሰከረ ሰው ወሁም ያዕለሙን እነሱ ያወቁ ሲሆኑ የሚለው ደግሞ የአላህ ቃል ትርጉሙ ያዕለሙነህ ያውቃሉ ቢቆሉ ብህም በልቦቻቸው ማዕና ትርጉሙን ማነጠቁህ ከመናገራቸው ጋር ብሂ በሷ አልሲነትህም በምላሳቸውም እየተናገሯል፣ በውስጣቸው ያምኑባታል። ያቃሉ ስለ ላይል ለላህ በእውነት እንደመሰከሩት ከላይ በማ በላይል ለላ እንደመሰከሩት በምላሳቸው ከመናገራቸው ጋር ስለዚህ እምነት የውስጥም የውጭም ሥራ ነውና ማለት ነው። ከሐዲት ደግሞ ማስረጃ ሊያመጡ ነው። ሼ ወአን ዑማን እብን አፋን ረያላሁ አን ከዑማን አላህ መልካም ሥራቸውን ይውደድላቸውና ቃል እንዲህ አሉ። እሳቸው ከነቢዩ ይዘው ሊያስተላልፉ ቃለ ረሱሉላሂ ሰለላሁ አለይህ ወሰለም፣ ያላህ መልክተኛ ያላህ ሰላትና ሰላም በእርሳቸው ላይ ይሁንና እንዲህ አሉ። መማተ የሞተ ሰው ወህወ ያዕለሙ እሱ የሚያውቅ ሲሆን፣ እቺ ነው የምታሰምሩበት። ወህወ ያዕለሙ እሱ የሚያውቅ ሲሆን፣ ምንን? አነሁ ላ ኢላሃ ኢለላህ፣ አነሁ ነገሩ ላ ኢላ ኢላ ላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እያወቀ የሞተ ሰው ደኸላል ጀና ጀነት ገባ። አኽረጀሁ ሙስሊም ኢማሙ ሙስሊም ዘግበውታል ማለት ነው። ኢንሻ ላሁ ተዓላ በክፍል አራት ደግሞ አሸርጦታኒ ሁለተኛውን መስፈርት የቂን የሚለውን ደግሞ በአላህ ፈቃድ እናያለን ማለት ነው። የአላህ ባሪያዎች ሆይ አደራይ ጠና የኪታብ ትምህርት እንደመሆኑ ዝም ብሎ እንደ ሙሀደራ ብቻ እንዳይሰማ ማለት ነው። ፒዲኤፉም ቀድሞ ስለተላከ ተላከ አትማችሁ ደጋግማችሁ በማየት አላሁ ስብሓን ወተላ እርስ በእርስ ለሱ ብቻ ብለው ይህንን ታላቅ ስራ ከሚማማሩት ያደርገን። ምክንያቱም ዲን መማማር በእያንዳንዱ ሙስሊም ላይ በእያንዳንዷ ሙስሊም ሴት ላይ ግዴታ ነውና ማለት ነው። አላሁ ስብሓን ወተላ እውቀት ይጨምርልን፣ መጨረሻችንን ያሳምርልን፣ ከሰከራተል መውት ከቀብር ቅጣት አላህ ይጠብቀን።